ሰላም ለእናንተ ይሁን፣ ውድ ቤተሰቦች፣ እንደምናላችሁም ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ረስቱና አስታውቃችሁም ጅቡቲ ከጎረቤት ሀገራት ጋር በሚያዋስናት የሙሳ አሊ ተራራ ዙሪያ ወታደሮቿ ልታሰፍር እንደሆነ ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። አካባቢው የኢትዮጵያን አፋር ክልል፣ የኤርትራ ደቡባዊ ቀይ ባህር ክፍል እንዲሁም የጅቡቲን ታጅራ ግዛት የሚያካልል የሶስት ዮሽ አዋሳኝ ቀጠና ሲሆን ጅቡቲ ጦሯን የምታሰፍረው ደግሞ በአፍሪካ ቀንድ እየታዩ ካሉ ወጦች ጋር ተያይዞ ነው ተብሏል። የምትሰሙት ይሆናል። በሌላ መረጃ የአቶ ጌታቸው ረዳን ንግግርና እንድምታ እንመለከታለን። ሻዕቢያ ከኢትዮጵያ ጋር ጦርነት ቢገጥም በጦርነቱ ከኤርትራ ራቅ አድርጎ በደቡባዊ ትግራይ ክፍል በራያ ቢሆንለት ደግሞ አማራ ክልል ላይ ማድረግ ነው። ይህ እንዳይሳካኔ ሁለንተናዊ ትግል አደርጋለሁ ሲል አቶ ጌታቸው ረዳ ተናግሯል። ኤርትራውያን በጣም ብልሆች ናቸው። የፌዴራል መንግስት በቀጣይ መዋጋት የሰው ኃይል ብልጫ እንዳላቸው ያውቃሉ። ስለዚህም ሀገሪቱን ለማናጋት በድንበራቸው ማዶ ያሉ ጠቃሚ ምኞቶችን መጠቀም ይፈልጋል ሲል ተናግሯል። የምናስደምጣችሁ ሲሆን ለጦርነት ተዘጋጁ የሚለውን የአሜሪካ ንግግርም ሰማላችሁ። የአሜሪካ የጦር ሚኒስትር ዋሽንግተን ለጦርነት መዘጋጀት እንዳለባት አሳስቧል። የአሜሪካው መከላከያ ሚኒስትር ፔታገስት ለከፍተኛ ጦር ኃይሎችና አዛዦች መልእክት አስተላልፏልም ዋሽንግተን በአስቸኳይ በጦርነ መንፈስ ውስጥ መግባት እንዳለባት አስገንዝቧል። ለምን እናሰማቸዋለን? ግብጽ የታላቁ ውዳሴ ግድብ ጉዳይን ዓለም አቀፋዊ ለማድረግ በምታደርገው ሙከራ የተመድ መድረክ ለጠባብ ፖለቲካ ግብ እየዋለች መሆኑን የኢትዮጵያ ተወካይ ገለጹ። ግብጽ የታላቁ ውዳሴ ግድብ ጉዳይ ዓለም አቀፋዊ ለማድረግ በምታደርገው ሙከራ የተባበሩ መንግስታት ድርጅት መድረክ ለጠባብ ፖለቲካዊ ግብ እየዋለች መሆኗን በተባበሩ መንግስታት ድርጅት የኢትዮጵያ ምክትል ቋሚ ተወካይ አምባሳደር ዮሴፍ ካሳይ ገልጿል። እናስደምጣችኋለን። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይድር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሆኑም። ወደ ቀዳሚ መረጃም አለፍን። ጅቡቲ ከጎረቤት ሀገራት ጋር በሚያዋስናት የሙሳ አሊ ተራራ ዙሪያ ወታደሮቹ ያልተሳሰፈር እንደሆነ ለጉዳዩ ቅርበት ያላቸው ምንጮች ለመረጃችን ገልጸዋል። አካባቢውን የኢትዮጵያ አፋር ክልል፣ የኤርትራ ደቡባዊ ቀይ ባህር ክፍል እንዲሁም የጅቡቲን ታጆራ ግዛት የሚያካልል የሶስትዮሽ አዋሳኝ ቀጥና ሲሆን ጅቡቲ ጦሯን የምታሰፍረው በአፍሪካ ቀንድ እየታዩ ካሉ ለውጦች ጋር ተያይዞ ነው። የጅቡቲ መንግስት ጦሩን በሙሳ አሊ ተራራ ወታደራዊ ስምሪት እንደሚያደርግ የወሰነውም በኢትዮጵያና ኤርትራ መካከል ያለው ፍጥጫ እየተካረረ መምጣቱን ተከትሎ እንደሆነ የመረጃ ምንጫችን አያይዞ ገልጸዋልም። ከጅቡቲ የሙሳሊ ተራራት ወታደራዊ ስምረት ጋር በተገናኘም የፈረንሳይ መንግስት ሰው አልባ አውሮፕላኖችን ጨምሮ በርካታ ዘመናዊ የጦር መሳሪያ ድጋፍ ማድረጉንም የመረጃ ምንጫችን ለመጽሔታችን ለሚዲያችን አክለው ገልጿል። ይህ በእንዲህ እንዳለ የአውሮፓ ህብረት ከሰሞኑ ለጅቡቲ አስር ሚሊዮን የወታደራዊ ድጋፍ ያደረገ ሲሆን የገንዘብ ድጋፉ ጅቡቲ ለዋላዊነቷ ለማስከበር ወታደራዊ ያሏል እንደምታጠናክር ታሳቢ ያደረገ መሆኑ ተነግሯል። ጅቡቲ ከቅርብ ጊዜ ወዲህ በድንበር አዋሳኞች ተከታታይነት ያለው ወታደራዊ ቅኝት እያደረገ ሲሆንም ባሳለፍነው ጠሮር መጨረሻም ከኢትዮጵያ ጋር በሚያዋስናት ድንበር አቅራቢያ ልዩ ስሙ ኤላዲያር ወረዳ ተብሎ በሚጠራው አካባቢ የድሮን ጥቃት መፈጸሟ ይታወሳል። በጥቃቱ ስምንት ሰዎች የተገደሉ ሲሆን የ ጅቡቲ መንግስት የገደልኩትና የአንድነትና ዲሞክራሲ አስመላሽ ግንባር የታጣቂ ቡድን አባላት ነው ሲልም፣ የአፋር ተወላጆች ደግሞ ንጹሐን የተገደሉት በማለት ተቃውሞ ማሰማታቸው አይዘነጋም። ጅቡቲን ጨምሮ በኢትዮጵያን ኤርትራ በርካታ የአፋር ተወላጆች የሚገኙ ሲሆን ከሶስቱም ሀገራት በአፋር ስም የተቋቋሙ የታጣቂ ቡድኖ ሶስቱን ሀገራት በሚያዋስኑ ድንበሮች እንደሚንቀሳቀሱ የሚጠቁሙ በርካታ መረጃዎች አሉ። የቀይ ባህር አፋሮች ዲሞክራሲያዊ ንቅናቄ፣ የአፋር አቤቱ ዲሞክራሲ አንድነት ግንባር እንዲሁም የአንድነትና ዲሞክራሲ አስመላሽ ግንባር ኤርትራን ኢትዮጵያ ና ጅቡቲን በሚያዋስኑ የሶስትዮሽ ድንበሮች የትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎች ናቸው ተብሏል። የጅቡቲ መንግስት በሙሳሌ ተራራ ወታደራዊ ትምህርት ያደርጋል የተባለው በኢትዮጵያና ኤርትራ መካከል የተፈጠረውን ውጥረትና በአካባቢው የሚደረጉ የታጠቂ ኃይሎች እንቅስቃሴ አሳስበውኛል በሚል እንደሆነም የደረሰ መረጃ ያሳያል። በሌላ መረጃ የአቶ ጌታቸው ረዳ ንግግር እንመለከታለን። ሻቢያ ከኢትዮጵያ ጋር ጦርነት ቢገጥም በጦርነቱም ከኤርትራ ራቅ አድርጎ በደቡባዊ ትግራይ ክፍል በራያ ቢሆን ለደግሞ አማራ ክልል ላይ በማድረግ ነው። ይህ እንዳይሳካኔ ሁለንትናዊ ትግል አድርጋለሁ ብሏልም። ኤርትራውያን በጣም ብለዎች ናቸው። የፌዴራል መንግስቱን በቀጣይ መዋጋት የሰው ኃይል ብልጫ እንደሌላቸው ያውቃሉ። ስለዚህም ሀገሪቱ ለማናጋት በድንበራቸው ማዶ ያሉ ጠቃሚ ምኞቶችን መጠቀም ይፈልጋሉ። አሁን ያለው የህወሓት አመራር ለማድረግ እየሞከረ ያለውም ከፌዴራል መንግስት ይመጣል ብለው ከሚያስቡት እውነተኛ ወይም ምናባዊ ስጋት ራሳቸው ለማዳን ከኤርትራውያን ጋር ህብረት መፍጠር ይቻል እንደሆነ ማየት ነው ብሏልም። ማንም ወደደው ወይም ጠላው ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዱትም ጠሉት ከ135 ሚሊዮን በላይ የሆኑ ኢትዮጵያ ህዝብ የባህር በር ተዘግቶበት የሞጫ መግቢያ እየለመነ አይኖርም መኖርም የለበትም ብሏልም። ጋዜጠኛው አሁን ባለው ሁኔታ በኤርትራና በህወሓት አምራር መካከል ያለው ግንኙነት ምን ይመስላል ብሎ ሲጠይቃቸውም አቶ ጌታቸው ሰፋ ያለ ምላሽ ሰጥተዋለም። የጊዜው አስተዳድሮ ፕሬዚዳንት በነበርኩበት ወቅት ከኤርትራውያን ጋር ግንኙነት ጀምረ የነበር ተስፋዬም ሌላ ዙር ጦርነት በትግራይ ላይ እንዳይከሰት መከላከል ነበር። ምክንያቱም ለትግራይ ህዝብ የማይሽር ጠባሳ እንደሚተው ነበር የማይው ብሎ ነበርም። አቶ ጌታቸው ረዳ የቀድሞ የሲኤንኤን እና ሮይተርስ ጋዜጠኛ ጂምስቴማንን በሚያዘጋጀው ግሎባል ፓወር ሺፍት ፕሮግራም ጋር ባደረጉት ቃለ መጠይቅ ነው። ይሽን ያሉትም አሁን ላይ ኤርትራ በአማራ ክልል ካሉ ታጣቂዎች ከፋኖች ጋር የሰራች እንደሆነ ምንጮች እየገለጹ ይገኛሉ። ይህንን እናውቃለን ያለው ጌታቸው፣ እውነት ከሆነም ከባዱና የሚያስፈራው ነገር ይህ ጥምረት ነው ብሏልም። በሌላ መረጃ የግብፅ የታላቁ ዳሴ ግድብን ጉዳይ ዓለም አቀፋዊ ለማድረግ በምታደርገው ሙከራ የተመድን መድረክ ለጠባ ፖለቲካ ግብ እየዋለች መሆኗን የኢትዮጵያ ተወካይ ገለጹም። ግብፅ የታላቁ ዳሴ ግድብን ጉዳይ ዓለም አቀፋዊ ለማድረግ በምታደርገው ሙከራ የተባበሩ መንግስታት ድርጅት መድረክ ለጠባ ፖለቲካ ግብ እየዋለች መሆኗን በተባበሩ መንግስታት ድርጅት የኢትዮጵያ ምክትል ቋሚ ተወካይ አምባሳደር ዮሴፍ ካሳይ ገልጸዋል። ከሰሞኑ በተካሄደው 80ኛው የትምህርት ጠቅላላ ጉባኤ ላይ የግብፅ የውጭ ጉዳይ ሚኒስትር ባድር አብደላቲ በ ኢትዮጵያ በታላቁ ውዳሴ ግድብ ምክንያት በታችኛው ተፋሰስ ሀገራት የሚኖሩ የሚሊዮኖችን ህይወት አደጋ ላይ ጥላለች በሚል ክስ ማቅረባቸውንና ሀገራቸው ጉዳዩን ወደ ዓለም አቀፍ የፍትህ ፍርድ ቤት እንደምትወስደው መናገራቸውን ተከትሎም ኢትዮጵያ በተወካዩ አማካኝነት ምላሽ ሰጥታለችም። በዚህም በተመድ የኢትዮጵያ ምክትል ቋሚ ተወካይ አምባሳደር ዮሴፍ ካሳይ ለግብጽ ክስ በሰጡት ምላሽም ግብጽ ለታላቁ ውዳሴ ግድብ ታማኒ ያሏት ክሶችን በተደጋጋሚ በተባበሩ መንግስታት የጸጥታው ምክር ቤት ማቅረቧን አስታውሰውም። የተባበሩ መንግስታት ድርጅት መድረክ ለጠባ ፖለቲካ ግብ እየዋለችው ነው ብለዋል። ግብጽ በተመድ ሰማኒያኛ ጠቅላላ ጉባኤ ላይ ስለ ታላቁ ህዳሴ ግድብ ያደረገችው ንግግር መሠረት አልባና አሳሳች መሆኑንም ምክትል ቋሚ ተወካይ አብራርተዋል ተብሏልም። በሌላ መረጃ በስራ ላይ በተሰማሩ ደንብ አስከባሪዎች ላይ በተለያየ ጊዜ በሚደርስ ድብደባ ህይወታቸው ያለፈ ሰራተኞች እንዳሉ የአዲስ አበባ ደንብ ማስከበር ባለስልጣን ተናግሯል። ባለስልጣኑ በአዲስ አበባ ከተማና በአካባቢዋ የደንብ ጥሰቶች ለመቆጣጠር ተሰማርተው የሚሰሩ ደንብ አስከባሪዎች ላይ ተደጋጋሚ ድብደባ እየተፈጸመባቸውን ተናግሯልም። በዚህ ህይወታቸው ካለፈ ሰራተኞች በተጨማሪም ድብደባ ጉዳት የደረሰባቸው ሰራተኞች ሆስፒታሎች ውስጥ እንደሚገኙም ባለስልጣኑ ሲናገር ሰምተናልም። የባለስልጣኑ ምክትል ስራ አስኪያጅ አቶ ነጋቱ ዳኛቸው በባለስልጣኑ ስራ ያሉ አብዛኞቹ አባሪዎች ስራቸውን የሚከውኑት ህጉን በተከተለ መልኩ ቢሆንም ደንብ ተላላፊዎች ግን ህጉን የሚያስከብሩ ሰራተኞችንም ላይ ድብደባ እየፈጸሙባቸው ነው ብለዋል በዚህም ሰራተኞቻችን ከአካልባት እስከሞት ድረስ መስዋዕት ነው እየከፈሉ ነው ይላሉ አንዳንድ ደንብ አስከባሪዎች ህጉን ባልተከተለ መልኩ በመንገድ ዳር በንግድ የተሰማሩ አካላት ላይ የማዋከብ አካላዊ ድብደባ የመፈጸም እቃዎችን የመሰባበር ድርጊቶች ሲፈጸሙ ይታያል ብለዋል ደንብ ተላልፈው ባሏቸው ግለሰቦች ላይ የሚፈጸሟቸው ህገ ወጥ ድርጊቶች በተንቀሳቃሽ ምስል የተቀረጹ ምስሎችም በማህበራዊ ሚዲያዎች ሲዘዋወሩ እንመለከታለን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 ለጦርነት ተዘጋጁ እንዘጋጅ ሲሉ አሜሪካ ተናግሯቸም። የአሜሪካ የጦር ሚኒስትር ዋሽንግተን ለጦር መዘጋጀት እንዳለባት አሳስበዋል። አሜሪካው የመከላከያ ሚኒስትር ፔቶ አውግስተን ለከፍተኛ የጦር ኃላፊዎችና አዛዦች መልእክት አስተላልፏል። ዋሽንግተን በአስቸኳይ በጦርነት መንፈስ ውስጥ መግባት እንዳለባት ያስገነዘቡት ሀገስት አገራቸው ምን ስጋት እንዳለባት ግን ይፋ አላደረኩም። ፔንታጎን በቅርቡ ሁለት ወሳኝ የፖሊሲ ማሻሻያ ማድረጓንም ዘገቡ አስታውሰዋል። የብሔራዊ መከላከያ ስልቱን ከቻይና ወደ ውስጥ ደህንነትና ምዕራብ ንፍቀ ክበቡ ማዞር አንደኛው ውጥኑ ሆኗል። የአሜሪካ ጦርም ሰላምን ለማረጋጋት ለጦርነት መዘጋጀት ይጠበቅብናል በማለት ፔታገስት ተናግሯል። በመቶዎች የሚቆጠሩ የጦር አዛዦች በቨርጂኒያ የተናገሩት መከላከያ ሚኒስትርም የአሜሪካ እንዳለባትም አስጠንቅቋል። ዶናልድ ትራምፕ የአሜሪካውን መከላከያ ሚኒስቴር ወደ ጦር ሚኒስቴር ለመለውጣቸው የዚህን ዝግጅት እንዳለ መምላካችን ነው ብለዋል። ኋይት ሀውስ ለ26 የመከላከያ በጀት አንድ ነጥብ ትሪሊዮን ዶላር እንዲሆን መጠየቁም ይታወሳለም። ቀደም ሲል ከነበረው በጀት የ13 ነጥብ 4 በመቶ ብልጫ ይኑሯል ያለው የአርቲ ዘገባ ነው። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ